በስምአብ ሁሉን መንፈስ ቅዱስ አህዶ አምላክ አሜን። ሰላም ብያለሁ የእኔ ተወዳጆች፣ እንደምናላችሁልኝ የእግዚአብሔር ሰላም በእኔም በእናንተም ላይ ጸንቶ ይኑር። እስቲ ዛሬ ደግሞ ከጌታችን ከኢየሱስ ጋር በተያዘ በመጽሐፈ ምሳሌ ምዕራፍ ስምንት ቁጥር 22 ላይ የሚነሳውን ጥያቄ አንስተን እንመልሳለን። ምሳሌ ምዕራፍ ስምንት ቁጥር 22 ላይ ምን ይላል? እግዚአብሔር ለሥራው የመንገዱ መጀመሪያ አድርጎ ፈጠረኝ ይላል። እንግዲህ ይህ ነገር የተነገረው ስለ እግዚአብሔር ጥበብ ነው ወይም ስለ ጥበብ የተነገረ ነገር ነው። ስለ ጥበብ ደግሞ አንስተን ስንነጋገር ቅዱስ ጳውሎስ ምን ብሎ ይናገራል? በመጀመሪያ ቆሮንቶስ መልእክቱ ምዕራፍ አንድ ቁጥር 24 ላይ ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ኢየሱስ ነው በማለት ሲናገር እንዳለ። ስለዚህ እውነተኛው የእግዚአብሔር ጥበብ ማን ነው? ክርስቶስ ኢየሱስ ነው። መጽሐፍት ሁሉ ደግሞ የሚመሰክሩት ስለዚህ የእግዚአብሔር ጥበብ ስለሆነው ስለ ክርስቶስ ኢየሱስ ነው። ራሱ ጌታችን በዮሐንስ ወንጌል ምዕራፍ 5 ቁጥር 19 ላይ መጽሐፍት ሁሉ ስለ እኔ ይመሰክራሉ ብሎ እንደተናገረው ማለት ነው። ስለዚህም በመጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ስለ ጥበብ የተነገረው ንግግር የእግዚአብሔር ጥበብ ስለሆነው ስለ ክርስቶስ ኢየሱስ የተነገረ ነገር ነው የሚል ትምህርት አለ። ትክክልም ነው። ታዲያ ግን ይህንን ይዘው አሪ አሪዮሳውያን ምን አይነት ጥያቄ ሲያነሱ እንመለከታለን እና አሪዮስ በዚህ እምነታቸውን እንደምታውቁት እግዚአብሔር አስቀድሞ ወልድን ፈጠረ ከዛ በኋላ የፈጠረው ወልድ ደግሞ ሌሎችን ሰማያና ምድርን ጨምሮ ሌሎችን ፍጥረታትን ፈጠረ የሚል ትምህርት ነው ያላቸው ሰው ይህን ኑፋቄያቸውን ቢደግፍልን ብለው ከሚያነሷቸው የመጽሐፍ ቅዱስ ክፍሎች ውስጥ ወሳኙ ነው የመጀመሪያው ትልቁ ጥቅሳቸው ይህ መጽሐፈ ምሳሌ ምዕራፍ ስምንት ቁጥር ሃያ ሁለት ላይ ነው ያለው ቃል ነው ምን የሚለው ቃል ነው እሱም እግዚአብሔር ለሥራው የመንገዱ መጀመሪያ አድርጎ ፈጠረኝ ይላል ስለዚህ መጀመሪያ እሱን ፈጥሮ ነው ሌሎቹ ደግሞ በ የተፈጠሩት በዚህ በወልድ ማለት ነው የተፈጠሩት የሚል ነገር ያነሳሉ። ሰው ይህንን ጥያቄ እናነሳና ነሳና ለአሪዮሳውያን መልስ እንሰጣለን። ምክንያቱም አሁንም ድረስ አሪዮሳውያን አሉ። የይሃዋ ምስክሮች የሚባሉ የይሃዋ ምስክሮች አሪዮሳውያን ናቸው። እንደዚህ አይነት እምነት ነው ያላቸው። እነሱም ሰው ይህንን ጥያቄ አንስተን እንመልሳለን። የምንመልሰው ለአሪዮሳውያን ነው። ግን በሚያሳዝን ሁኔታ አንዳንድ ሙስሊሞች ደግሞ አሉ። የሆነ ሰው የጠየቀው አይቅርብኝ የሚሉ አይነት ሙስሊሞች ማለት ነው። እና እነዚህ ሙስሊሞችም ይህንን የመጽሐፍ ቅዱስ ክፍል በማንሳት አያችሁ፣ ፈጠረኝ እኮ ይላል፣ ኢየሱስ ፍጡር ነው የሚሉ ሙስሊሞች አሉ። በጌታ ስም ገና ለገና ፈጠረኝ የምትለው ቃል ብቻ ተይዛ ከክርስቲያኖች ጋር ሊቃረን ልኝ ይችላል ተብሎ እንደዚህም ብሎ አይጠቀስም። ሁሉም ሙስሊሞች ይህንን እንደው እንደማስረጃ አድርገው ላያነሱት ይችላሉ፣ ግን የሚያነሱት እነሱ በጣም ጨዋ የሆኑ ሙስሊሞች ናቸው ማለት ከእውቀት ንጹሕ የሆኑ ማለት ነው ገና ከጀመሩ ይህ ጥቅስ እስልምና በደንብ አድርጎ የሚጠልስ ስለሆነ ከምን አንጻር በሉኛ። እዛው ምንድን ነው በመጀመሪያ ደረጃ ይህ የመጽሐፍ ቅዱስ ክፍል ሲናገር ኢየሱስ አይልም የሚለው በቃ ስለ ጥበብ ብቻ ነው የሚናገረው። ስለ ጥበብ ብቻ እየተናገረ አዎ ይህ ነገር ኢየሱስን ያመለክታል ብሎ ከተናገሩ ምን አምነዋል? የመጀመሪያ ደረጃ ኢሳ እርሱ ያላ ጥበቡ እንደሆነ አምነዋል ማለት ነው። ይሄ እግዚአብሔር ጥበብ እንደሆነ ኢየሱስ የእግዚአብሔር ጥበብ እንደሆነ አምነዋል ማለት ነው። ሲቀጥል ደግሞ መጽሐፈ ምሳሌ ምዕራፍ ስምንት ቁጥር 22 ላይ ምንድን ያለን እግዚአብሔር ለሥራው የመንገዱ መጀመሪያ አድርጎ ፈጠረኝ የሚለው። መጀመሪያ አድርጎ ፈጠረኝ ካለ ከፍጥረት ሁሉ በፊት የተፈጠረ ነው ማለት ነው። እንግዲህ እንደነሱ እምነት እንደው ፍጡር ነው ብለው የሚያምኑ ተራሳቸው ማለት ነው። ሰማይ ምድር ሳይፈጠር በፊት ከፍጥረት ሁሉ በፊት የተፈጠረ ነው ኢሳ። በጌታ ስም አይደለም፣ በእምነት እንደዚህ አይነት እምነት የለም። ከፍጥረት ሁሉ በፊት የተፈጠረ አይደለም ኢሳ በራስ እምነት በእስልምና ውስጥም ማለት ነው። ሲቀጥል ደግሞ ዝቅ ብላችሁ አምስት መስመር ዝቅ ብላችሁ ቁጥር 27 ላይ ሄዳችሁ ስትመለከቱ ምን ይላል? ሰማዮችን በዘረጋ ጊዜ አብሬ ነበርሁ። ዙፋኑንም በነፋሳት ላይ ባጸና ጊዜ፣ ደመናትን በላይ ባጸና ጊዜ፣ የቀላይን ምንጮች ባጸና ጊዜ፣ ለባህርም ዳርቻን በወሰነ ጊዜ፣ ውሃ ከትዕዛዙ እንዳያልፍ የምድርን መሰረት በመሰረተ ጊዜ እኔ ከእርሱ ጋር እሰራ ነበር ማለት ይናገራል። ኢሳ አላህ ሰማይን በዘረጋ ጊዜ አብሮት ነበረ። ከኢሳ ጋር ማነው? ከአላህ ጋር ኢሳ አብሮት ነበር፣ በአንተ እምነት ሙስሊሙ ወንድሜ አላህ ዙፋኑን በነፋሳት ላይ ባጸና ጊዜ፣ ምክንያቱም እንግዲህ ካጸና ማለት ነው አብሮት ኢሳ ነበር። ፍጥረታትን እንደዚህ ሁሉ በፈጠረ ጊዜ አብሮት ኢሳ ይሰራ ነበር፣ ይፈጥር ነበር ከአላህ ጋር አይተዋል። ምን አልጣለዙ እንደሚያርቅ ስለዚህ አንተ ጥገን ዝም ብለህ ትይዝና፣ ሙስሊሞች፣ ጨዋ ሙስሊሞች፣ ከእውቀት ንጹሕ የሆናችሁ ሙስሊሞች ይህንን ጥቅስ የምታነሱት ነው። ሁሉንም አይደለም። እችን ጥቅስ የምታነሱ ጨዋ ሙስሊሞች ግን ጥጋችሁን ጥጋችሁን ትይዙና፣ ለአሪዮ ሳቢያን መልስ ስንሰጥ ተከታተሉ።

የተለያዩ ኢንኮንዚስተንሲዎችን አብሶርዲቲዎችን ከመጽሐፍ ቅዱስ አንጻር አንስተን እንመለከትና ከዛ በኋላ ደግሞ ይህ መጽሐፈ ምሳሌ ምዕራፍ ስምንት ቁጥር ሀያ ሁለት ስለምን እያወራ እንደሆነ ቀለል አድርገን ለመመልከት እንሞክራለን ማለት ነው። በጣም ቀላል ነው። በደንብ አድርጋችሁ ብቻ ተከታተሉ። መጀመሪያ ደረጃ የመጀመሪያው ፍጥረት ማን ጥበብ አይደለም የሚለው ነገር እንመለከታለን። የመጀመሪያው የእግዚአብሔር ፍጥረት ጥበብ አይደለም፣ ወይም ደግሞ ቃሉ የእግዚአብሔር ቃሉ ወይም የእግዚአብሔር ጥበቡ የመጀመሪያው ፍጥረት አይደለም። በመጽሐፍ ቅዱስ ውስጥ የመጀመሪያው ፍጥረት በመጽሐፍ ቅዱሳችን ላይ ማን ነው? ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ እንደተቀመጠው ሰማይና ምድር ነው። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላል እንጂ እግዚአብሔር በመጀመሪያ ጥበቡን ፈጠረ እግዚአብሔር በመጀመሪያ ቃሉን ፈጠረ አይልም። የሚለው ምንድን ነው? እግዚአብሔር በመጀመሪያ ሰማይና ምድሩን ፈጠረ። እዚህ ወዲህ ዘፍጥረት ላይ ቀጠል ብላችሁ ሁለተኛውን ምዕራፍ ቁጥር ሶስት ላይ ምን ይላል? እግዚአብሔርም ሰባተኛውን ቀን ባረከው፣ ቀደሰውም እግዚአብሔር ሊያደርገው ከፈጠረው ስራ ሁሉ በእርሱ አርፏልና ይላል። በየትኛውን ያረፈው በሰባተኛው ቀን። ከምንድን ያረፈው ከፈጠረው ስራ ሁሉ። ስለዚያ ፍጥረታትን ሁሉ ፈጥሮ ያረፈው ሰባተኛው ቀን ላይ ነው። ሰው ፍጥረታት ሁሉ የተፈጠሩት በስንት ቀን ውስጥ ነው ማለት ነው? በስድስት ቀን ውስጥ ነው። የመጀመሪያው ማነው ነው? ሰማይና ምድር እግዚአብሔር ነው። የመጀመሪያ ሰማይና ምድርን ፈጠረ። ሰው ፍጥረታት ሁሉ የተፈጠሩት በእነዚህ በስድስት ቀን ነው። ከፈጠረው ፍጥረት ሁሉ ደግሞ ያረፈው ሰባተኛው ቀን ላይ ነው። ከዛ በፊት ፍጥረት ከሰማይና ከምድር በፊት ፍጥረት የሚባል ነገር የለም። በጌታ ስም ሰው ከዛ በፊት ጥበብ ተፈጠረ ቃል ተፈጠረ የሚል ነገር መጽሐፍ ቅዱሱ የማያውቀው የአሪሳውያን ተረት ነው፣ እና ደግሞ ሌሎች መጽሐፍትን ያለመረዳት ጉዳይ ማለት ነው። ደግሞ በተቃራኒው ምንድነው? ብሎ የሚናገረው እዛው መጽሐፍ ለምሳሌ ምዕራፍ 8 ላይ ቅድም እንዳነበብ ነው ከስር ዝቅ ብሎ ቁጥር 27 ላይ ሰማዮችን በዘረጋ ጊዜ አብሬ ነበሩ ይላል። የመጀመሪያው ፍጥረት ሰማይ ነው ሰማይና ምድርን ስለሆነ እግዚአብሔር የፈጠረው የመጀመሪያው ፍጥረት ሰማይ ሲፈጠር እንኳን እኔ አብሬ ነበሩ ይላል እንጂ ከሰማይና ከምድር በፊት የተፈጠረ ፍጥረት እንዳለ መጽሐፍ ቅዱስ ምንም የሚያሳይ ነገር የለም። ቁጥር ሰላሳ ላይ ዝቅ ሲል ደግሞ እኔ ከእርሱ ጋር እሰራ ነበር ይላል። አብሮ ፈጣሪ ነው ማለት ነው። አብሮ የሚሰራ ነው። የመጀመሪያ ልንመለከተው የሚገባው ነገር ይህ ነው። የመጀመሪያው ፍጥረት ሰማይና ምድር እንጂ የእግዚአብሔር ጥበብ ወይም ቃሉ አይደለም የሚል ነው። እንደውም ሲፈጠሩ እነዚህ የመጀመሪያ ፍጥረቶች ሲፈጠሩ አብሮ ምን ይል ነበረ? ይህ የእግዚአብሔር ጥበብ ይሰራ ነበር ምንድን ነው ይሰራ የነበረው ሁለተኛው የምናነሰው ሀሳብ ይህ ነው ምንድ ነው በእርሱ በዚህ በእግዚአብሔር ጥበብ ወይም በእግዚአብሔር ቃል የተሰራው በክርስቶስ ኢየሱስ ማለት ነው የተሰራው የተፈጠረው ምንድነው የሚል ጥያቄ እናነሳለን ሰው ጥያቄን ለመመለስ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ እንላለን ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ስለ ቃል ሲናገር ምን ይላል ሁሉ በእርሱ ሆነ ይላል በምን በቃል በክርስቶስ ኢየሱስ ማለት ነው ስለ ክርስቶስ ነው የሚያስተምረው። ከዚህ በፊት መልስ ስለሰጠነበት ብዙ ዲቴል አልገባም። ብቻ ግን ሁሉ በእርሱ ሆነ ከሆነውም አንዳችስ እንኳን ያለ እርሱ የሆነ የለም። ሁሉ በእርሱ ተፈጠረ ከተፈጠረውም አንዳች እንኳን ያለ እርሱ የተፈጠረ የለም። የተፈጠረ ሁሉ የተፈጠረ ማን ማለት በእርሱ ከተፈጠረው ሁሉ አንዳች እንኳን አንዲት እንኳን ያለ እርሱ የተፈጠረ የለም። መልሰ አይ እሱ ፍጡር ነው ቃል እኮ እግዚአብሔር ቃሉ ይሄ ጥበቡ ራሱ ክርስቶስ ኢየሱስ ፍጡር ነው የምትል ከሆነ እንግዲያው ራሱን በራሱ ፈጠረ ማለት ነው። ምክንያቱም ያለ እርሱ የተፈጠረ ምንም የለም ስለሚል ራሱን በራሱ ደግሞ ሊፈጠር አይችልም። ምክንያቱም ምንም ኤግዚስት የማያደርግ ነገር ምንም ሲጀመር ጋና ከጀምሩ ኤግዚስት የማያደርግ ነገር፣ በህልውና ደረጃ ይሄን ነገር ራሱን በራሱ ሊፈጠር ስለማይችል ማለት ነው። ስለዚህ እርሱ ፍጡር ሊሆን አይችልም። ይሄ የራሱ ሌላ ኢንኮንሲስተንሲ ነው። እና ምን ይላል? በቆላሲስ መልእክቱ ምዕራፍ 1 ቁጥር 15 ጀምሮ ቅዱስ ጳውሎስ እርሱም የማይታይ አምላክ ምሳሌ ነው ይላል። ማንን? የእግዚአብሔር ጥበብ የሆነውን የእግዚአብሔር ቃል ሎጎስ የሆነውን ክርስቶስ ኢየሱስን ምን አለው የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋናት ቢሆኑ፣ ወይም ጌትነት ወይም አለቅነት ወይም ስልጣናት፣ በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩል ነው በማለት ሲናገርና ያለን ተመልከቱ። በሰማይ ያለው ምድር ያለው የሚታየውም የማይታየው ማለቅነት ይሁን ዙፋናት ሁሉ በእርሱ ተፈጥረዋል። ስለ ምን አይነት ነገርን ተፈጠረው ከተባለ ሁሉም በእርሱ ተፈጥረዋል ከፍጥረት ሁሉ በፊት በኩር ነው፣ ይላል። ሌላውን ሁሉ ፍጡር ፍጡር ፍጡር እያለ ይመጣል። ሁሉም በእርሱ ተፈጥረዋል እያለ ይመጣናል። ልክ እሱ ጋር ሲደርስ ግን ከፍጥረት ሁሉ በፊት ፍጡር ነው አይልም። ምንድነው የሚለው? በኩር ነው የተወለደ ማለት ነው። ሰው ከፍጥረት ሁሉ በፊት ፍጡር ነው ሳይሆን ሌላውን ፍጥረታትን ሁሉ ፍጥረት ይላል። እሱ ጋር ሲደርስ ግን በኩር ብቻ ብሎ ይዘለዋል። ስለዛ ሁሉ በእርሱና ለእርሱ ተፈጥረዋል ይላል። የተፈጠረ ነገር ሁሉ በማን የተፈጠረው? በእርሱና ለእርሱ በጌታ በኢየሱስ ክርስቶስ፣ በእግዚአብሔር ቃል፣ በእግዚአብሔር ጥበብ ሁሉም ተፈጥረዋል። የተፈጠረ ሁሉ በእርሱ እየተፈጠረ ራሱን በራሱ ተፈጠረ በሚመስል ሁኔታ ራሱን የተፈጠረ ነው ሊባል አይችልም። ሰው ራሱ በራሱ ሲጀምር ገና ከጀምሮ የተፈጠረ ከሆነ ሁሉም በእርሱ ተፈጠረ ሊባልለት አይችልም፣ ምክንያቱም እሱን የፈጠረው ሌላ ስለሆነ ራሱን በራሱ ስለማይፈጥር ሰው በራሱ ይሄ እንዳልኳችሁ አንድ አብሰርዲቲ ነው። ኢንኮንሲስተንሲ ነው። ከመጽሐፍ ቅዱስ ጋር ግጭት ነው በራሱ ማለት ነው። ሶስተኛ የምናነሳው ሁለተኛ ላይ አነሳነው የምንነበረ እንዳልኳችሁ ይህ ፈጣሪ የሆነው አብሮ ይሰራ የነበረው የእግዚአብሔር ጥበብ ወይም የእግዚአብሔር ቃል ክርስቶስ ኢየሱስ የፈጠረው ሁሉንም ፍጥረት ነው። ፍጥረት የተባለች ነገር ጠቅላላ የተፈጠረችው በእሱ እንደሆነች አንስተን ተመልክተናል። ሶስተኛ ላይ የምንመለከተው ሌላ የሚባል ፈጣሪ አለመኖሩ ነው። መጽሐፍ ቅዱሳችን ውስጥ በትንቢተ ኢሳያስ ምዕራፍ 44 ቁጥር 24 ላይ እንደተቀመጠው እንዲህ ይላል ከማህፀን የሰራ የሚቤዥህ እግዚአብሔር እንዲህ ይላል ይላል እሺ ሁሉን የፈጠርሁ ሰማያትን ለብቻዬ የዘረጋው ምድርን የሚያጸናው እግዚአብሔር እኔ ነኝ ከእኔ ጋር ማን ነበር ይላል ተመልከቱ ሁሉን የፈጠርሁ ሰማያትን ከማን ጋር የዘረጋው ለብቻዬ የዘረጋው ምድርን የሚያጸናው እግዚአብሔር እኔ ነኝ ከእኔ ጋር ማን ነበረ ብሎ ይናገራል ማንም አልነበረም በፍጥረት ውስጥ ከእግዚአብሔር ውጪ ሌላ ደግሞ ፈጣሪ አብሮት ያገዘው ፈጣሪ ነበር? የለም። አርዮሳውያን ግን ምንድን ነው የሚሉት? መጀመሪያ ወልድ ተፈጠረ፣ እሺ ከዛ በኋላ እሱ ሌሎችን ፈጠረ። ግን እግዚአብሔር ብቻውን ነው የፈጠረው። ምክንያቱም ክርስቶስ እሱ ፍጡር ከሆነ የእግዚአብሔር ቃል የእግዚአብሔር ጠቦት፣ እርሱ ራሱ ፍጡር ከሆነ ከእግዚአብሔር ሌላ ፈጣሪ ስለሚሆን፣ ከእግዚአብሔር ጋር አንድ መሆን ስለማይችል፣ ፍጡር እስከሆነ ድረስ ከእግዚአብሔር ጋር በባህሪ በፈጣሪነት አንድ መሆን ስለማይችል እህ ሌላ ፈጣሪ ይሆናል። ሌላ ፈጣሪ ደግሞ መጽሐፍ ቅዱስ አያውቅም። መጽሐፍ ቅዱስ ሌላ ፈጣሪ የሚል ጽንሰ ሐሳብን የሚል ኑፋቂን ፈጽሞ የሚያርቅ የሚያወግዝ መጽሐፍ ነው መጽሐፍ ቅዱስ። ሰው ሌላ ፈጣሪ የለም፣ ምን ብሎ እንደተናገረ የሰራዊት ጌታ እግዚአብሔር ሰማያትን ለብቻዬ የዘረጋው ምድርን የሚያጸናው እግዚአብሔር እኔ ነኝ ብሎ እንዲናገር ማለት ነው። ኦኬ ክርስቶስ ኢየሱስ ሰማይን ምድርን ሲፈጥር አብሮት ነበረ ከእርሱ ጋር ነበረ። ግን ለብቻ የነበርኩ ለምን አለ? ከኔ ጋር አብሮ ማን ነበር ብሎ ለምን ጠየቀ ከተባለ ክርስቶስ ኢየሱስ ፍጡር ሳይሆን ፈጣሪ ከሆነ ከአብ ጋር አብሮ አንድ አምላክ አንድ እግዚአብሔር አንድ ፈጣሪ ስለሆነ ነው። ሌላ ፈጣሪ ተብሎ ስለማይጠራ ዮሐንስ ወንጌል ምዕራፍ አንድ ቁጥር አንድ ላይ እንዲህ ይላል። በመጀመሪያ ቃል ነበረ ይላል። ምን ነበረ? በመጀመሪያ ቃል ተፈጠረ አይልም። ብራዘር ምንድነው የሚለው? በመጀመሪያ ቃል ነበረ። በቃ ነበረ ተብሎ ነው የሚዘገው። ምናልባት ቁጥር ሦስት ላይ ቅድም ስናነብ እንደተመለከታችሁት ሁሉ በእርሱ ሆነ ወይም ተፈጠረ ይላል። ስለ ቃል ሲናገር፣ ግን በመጀመሪያ ቃል ሆነ ወይም ተፈጠረ ሳይሆን ነበረ፣ ፍሮም ኢተርኒቲ ከዘላ ዓለሙም ቃል ነበር። እሺ፣ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ወይም ቃልም ከእግዚአብሔር ጋር ነበረ ቃልም እግዚአብሔር ነበረ። አዎ ቃል ከእግዚአብሔር ጋር ነበረ፣ ግን ከእግዚአብሔር ጋር የነበረው ያ ቃል ራሱ ሌላ ደግሞ ፈጣሪ ከእሱ አነስ የሚል የተፈጠረ ሌላ ፍጡር ፈጣሪ ሳይሆን እሱ ራሱ ቃል ራሱ ከአብ ጋር አንድ የሆነ ፈጣሪ፣ አንድ የሆነ እግዚአብሔር ነው። ቀጠል አድርጎ ምንስላለ ቃልም እግዚአብሔር ነበረ። ከአብ ጋር ስንት እግዚአብሔር? አንድ እግዚአብሔር፣ አንድ አምላክ፣ ከአብ ጋር አንድ ፈጣሪ ነው። ቃል ራሱ የእግዚአብሔር ቃል ራሱ ከአባቱ ጋር ይህ ወልድ ልጅ አብሩት ከእርሱ ጋር አንድ ፈጣሪ ነው። ስለዛ፣ ሌላ ፈጣሪ ተብሎ አይጠራም ሰው ከዚህ አንጻር እንመለከት ይገባል። እንዳልኳችሁ ግን ከአብ ጋር በባህሪ አንድ ማይሆን ከሆነ ሌላ፣ ከሆነ ሌላ ተብሎ የሚጠራው በስላሴ ውስጥ አካል ብቻ ነው እንጂ በፈጣሪነት በአምላክነት ሌላ የሚባል የለም። በአካል ደረጃው በፈጣሪነት በአምላክነት በገዢነት ግን አንድ አምላክ ነው ያለው፣ አንድ እግዚአብሔር ብቻ ነው ያለው። ለማንኛውም ግን ከአርዮሳውያን አንጻር ስንመለከተው ወልድ ከአብ የተለየ ባህሪ ካለው ሲጀመር እሱ ፍጡር ከሆነ ፈጣሪ ሲሆን ወይም ሰማይን ምድርን ሲፈጥር ሌላ ፈጣሪ ኑሮ ሊባል የሚችለ እንጂ ከአብ ጋር አንድ ፈጣሪ ሊባል አይችልም። ምክንያቱም ወልድ ሲፈጥር በጸጋ ሊፈጥር የሚችለ በባህሪ ፈጣሪ ሊሆን ስለማይችል ማለት ነው ባህሪዊ ሳውያን አባባል። ስለዚህም ከአብ ጋር አንድ ፈጣሪ መሆን አይችልም። ሌላ ፈጣሪ ወደሚል ወደ ሌላ የሆነ ወደ ፖሊቲዝም የሚሄድ ነው። አማልክትን ወደ ማብዛት ማለት ነው። ግን እንደዚህ አይነት ትምህርት በክርስትና ውስጥ አይታወቅም። ኑፋቂ ነው። በመጽሐፍ ቅዱስ ውስጥ አይታወቅም። በኢርሳኒ ውስጥ ጀነራሊ አይታወቅም። ሰው ወደ መጽሐፈ ምሳሌ ምዕራፍ ስምንት እንሂድ። እንግዲህ እነዚህ ሶስቱን ነጥቦች እንዳትረሱ በእነዚህ ሶስቱ ነጥቦች ሳትረሱ ወደ መጽሐፈ ምሳሌ ምዕራፍ ስምንት እንሂድና እንመልከተው ቃሉ ምንድን ነው የሚለው ለምንድን ነው ፈጠረኝ ያለው እግዚአብሔር ለሥራው የመንገዱ መጀመሪያ አድርጎ ፈጠረኝ በማለት ሲናገር ፈጠረኝ የሚለው ቃል የእኔ ተወዳጆች ግዴታ እንደው ልክ አስቀድሞ እግዚአብሔር እኔን ጥበብ አድርጎ ፈጠረኝ እያለች አይደለም ጥበብ ጥበብ እግዚአብሔር ጥበብ አድርጎ ፈጠረኝ የሚል ፅንሰ ሀሳብ ያለው አይደለም ይህ ንግግሩ ራሱ እንደዚያ ዓይነት ሀሳብ የለውም ፈጠረኝ የሚለው ነገር ግዴታ ህልውናን የማስጀመር ጉዳይ አይደለም። በመጽሐፍ ቅዱስ ውስጥ ለምሳሌ በምሳሌ ሽን ስለምንረዳው ቅዱስ ጳውሎስ እንደዚህ ይላል በኤፌሶን መልእክቱ ምዕራፍ 2 ከቁጥር 14 ጀምሮ እርሱ ሰላማችን ነውና ሁለቱን ያዋሐደ በአዋጅ የተነገሩትን የትዕዛዛትን ህግ ሽሮ በመካከል ያለውን የጥልን ግርግዳ በስጋው ያፈረሰ ይልና ይህም ከሁለታቸው ይላል ከአህዛብና ከአይሁዳውያን ማለት ነው። ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምን የሚያደርግ ዘንድ በማለት ሲናገር እናያለን። ተመልከቱ፣ ከሁለታቸው ከአይሁዳውያንም ከአህዛብም ምን አይነት ሰውን ይፈጥር ዘንድ? አንድን አዲስን ሰው ይፈጥር ዘንድ። ይፈጥር ስላለ አስቀድሞ የአይሁዳዊ ወይም ደግሞ ያ አህዛብ አስቀድሞ በሕልውና ደረጃ የለም ማለት አይደለም። በሕልውና ደረጃ አስቀድሞም ነበረ፣ ግን መታደስ የሚባል ነገር አለ። አሁን እንደ አዲስ ሊፈጠሩ አዲስ የሆነ ማንነት ሊይዙ ነው ማለት ነው። በሕልውና ደረጃ አሉ። አሁን የሆነ ሰዓት ላይ ደግሞ የሆነ ፖይንት ላይ በላይፋቸው ውስጥ የሆነ ፖይንት ላይ አዲስ ነገር ደግሞ ተፈጥሯል። ክርስቶሳዊ የመሆን ጉዳይ ማለት ነው። አህዛብ፣ አይሁዳውያንም ምናዊ የመሆን ክርስቶሳዊ የመሆን ጉዳይ ስለዛ አንድነት ይኖራል ማለት ነው ሁለቱም በክርስቶስ ክርስቲያኖች ስለሚባሉ አይሁዳንም አህዛብም ሰው፣ ከዚያ አንጻር አዲስን ሰው ይፈጠር ዘንድ ብሎ ሲናገር እንደ አዲስ አስቀድሞ የሆነ ህልውና እንደሌላቸው አስመስሎ አይደለም። ልክ መዝሙረኛ ዳዊት እንደሚናገረው ማለት ነው። በመዝሙር 50 ቁጥር 10 ላይ መምህሩ ይናገራል፣ አቤቱ ንጹሕ ልብን ፍጠርልኝ። ንጹሕ ልብን ፍጠርልኝ ብሎ ሲናገር ልቡ አስቀድሞም ነበር። የዳዊት ልብ ሰው ምን አድርግልኝ ያለው ነው? ያን ልብ አድስልኝ ነው። ስለዛ ፍጠር ምንድነው? እግዚአብሔር በመጽሐፈ ምሳሌ መራፍ ስሙ ጠር ማለት ነው። እግዚአብሔር ለሥራው የመንገዱ መጀመሪያ አድርጎ ፈጠረኝ ብሎ ሲናገር የእግዚአብሔር ጥበብ አስቀድሞ ያልነበረ ሆኖ ወይም ደግሞ ገና በህልውና ደረጃ አስጀመረኝ ማለት አይደለም። ታዲያ ከምን አንጻር ነው? ምንድነው ፈጠረኝ ያለው ከምን አንጻር ነው የሚለውን ስንመለከት ለሥራው የመንገዱ መጀመሪያ አድርጎ ፈጠረ የሚለው ለየትኛው ሥራ? ለድህነት ሥራው የምን የድነት ስራ? እግዚአብሔር አምላክ ዓለምን የፈጠረው ዘላለማዊ በሆነው በቃሉ ነው። እግዚአብሔር ዓለምን የፈጠረው በቃሉ ነው፣ በጥበቡ ነው። ዓለምን ሲያድንም የፈጠረው በዚሁ በጥበቡ ወይም በቃሉ ልጁ በሆነው በክርስቶስ ኢየሱስ ነው። ዓለምን ሲፈጥርም ዓለምን ሲያድንም፣ ሰው ሲያድን ግን ይህ ዘላለማዊ የሆነው የእግዚአብሔር ቃል ምን ሆኖ ነው ያዳነው? ሲፈጥር እንግዲህ እዚያው ዘላለማዊ እንደሆነ ነው ቃል የፈጠረው ሲያድን ግን ያ ዘላለማዊ የሆነ ቃሉ መጥቶ ስጋ ሆኖ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ምን ይላል? ቃልም ስጋ ሆነ፣ በእኛም አደረ። ሰው ቃል መጥቶ ስጋ ሲሆን የያዘው ስጋ የማንን ስጋ ነው? ወይም ደግሞ ስጋ ሆነ ሲል ስለማን ስጋ እያወራ ነው? ስለኛ ስጋ እያወራ ነው። ምክንያቱም የያዘው ስጋ የእኛን ስጋ ስለሆነ ይህ ስጋ ደግሞ የተፈጠረ ስጋ ነው፣ ወይም ደግሞ የባሪያ መልክ ነው ነው። አስቀድሞ የነበረው ያ ከእግዚአብሔር ጋር ይስተካከል የነበረው ወይም ደግሞ እግዚአብሔር ነበር የተባለው ያ ቃል መቶ ምን ሆነ ስጋ ሆነ ስጋን ያዘ ልክ ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ ሁለት ከቁጥር ስድስት ላይ እንደተናገረው ማለት ምን አለ እርሱ በእግዚአብሔር መልክ ሲኖር ሳለ ክርስቶስ ኢየሱስ ማለት ነው እንደ ቃልነቱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ከእግዚአብሔር ተካክሎ ይኖር የነበረ ነው እሺ። ይህን ግን መቀማት ሳይቆጥር ምን አደረገ? የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። በምን መልክ የማንን መልክ ይዞ? የባሪያን መልክ ደግሞ ይዞ፣ አስቀድሞ በእግዚአብሔር መልክ፣ አሁን ደግሞ የባሪያን መልክ የያዘ ሚኒንግ፣ ያ በእግዚአብሔር መልክ ይኖር የነበረው ከእግዚአብሔር ሲተካከል የነበረው ያ ቃል ምን ሆነ? ሥጋ ሆነ ነው በሰውም ምሳሌ ሆኖ ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ፣ በማለት ሲናገርም ያለን ምክንያቱም ድህነታችን በክርስቶስ ሞት ላይ የሚመሰረት ስለሆነ ለመሞት ደግሞ ስጋ ያስፈልጋል። ሰው ቃል ስጋ ሆኖ መጣ በዛ ስጋ ሊሞት ማለት በተፈረደበት ስጋ በወደቀው ስጋ ሰው ያንን ለራሱ አድርጎ አደሰው ማለት ነው። ለማንኛውም ግን ወሳኙ ነገር ምንድን ነው? በድህነታችን ውስጥ በዚህ በድህነት ስራ ውስጥ የመጀመሪያ አድርጎ ፈጠረኝ ብሎ ሲናገር፣ ጥበብ እግዚአብሔር ለስራው የመንገዱ መጀመሪያ አድርጎ ፈጠረኝ ሲል ከስጋው አንጻር የሚናገር ነው። ምክንያቱም ያ ያዘው ስጋ ምን ያለ ነው? የተፈጠረ ስጋ ነው። ስጋ የሆነው ስለ ድህነታችን ነው። ሌላ አይደለም። አይደለ ስጋ የሆነው ስለማን ነው? ስለ ራሱ አይደለም፣ ስለ እኛ ነው። ስለ ድህነታችን ነው ስለዚህም ያንን ስጋ የራሷ አድርገዋልና ያ ስጋ ፍጡር ከመሆኑ አንጻር እንዲህ ተብሎ ተነገረለት ነው። ልክ በመጽሐፈ ምሳሌ እዛው ላይ ማለት ነው ዘጠነኛው ምዕራፍ ላይ ቀጣይ ምዕራፍ ቁጥር አንድ ላይ ጥበብ ለራሷ ቤቷን ሰራች ብሎ እንዲናገር ማለት ነው። ምኗን ሰራች? ለራሷ ቤቷን ሰራች። ቤት ማደሪያ ነው፣ ሰው ቃልም ስጋ ሆነ በእኛም አደረ። ቤቷ የተባለው የእኛ ስጋ ነው። ምክንያቱም ጌታችን የያዘው የማንን ስጋ ነው ብለናል? የራሳችንን ስጋ ስለሆነ ስለዛ ቤቷን ሰራች ሲል ስለ ስጋ እያወራ ነው። ያን ስጋ ጥበብም ሰርተዋለች። ጥበብ ራሱ ጥበብ ፈጠረኝ ብላል ነበር የተናገረችው ምዕራፍ 8 ቁጥር 22 ላይ እዛው መጽሐፈ ምሳሌ ማለት ነው። ዘጠነኛው ምዕራፍ ላይ ግን ቁጥር አንድ ላይ ጥበብ ራሷ ነው ያን ቤት የሰራችው፣ ማደሪያዋን ማለት ነው። ዮሐንስ ወንጌል ምዕራፍ ሁለት ቁጥር 19 ላይ ምን ይላል? ኢየሱስም መልሶ እንዲህ አለ ይህን ቤተ መቅደስ አፍርሱት፣ በሶስት ቀንም አነሳዋለሁ። ምን ቤተ መቅደሱን ሶ ስለ ቤተመቅደስ ተመቅደስ ነው የሚያወራው ከተላርጉ ቁጥር ሀያ አንድ ላይ እርሱ ግን ስለ ሰውነቱ ቤተ መቅደስ ይናገር ነበር። ስለ ሰውነቱ ቤተ መቅደስ ይል ነበር ይላል። ሰውነቱ ራሱ ቤተ መቅደስ ማደሪያ ሆኗል። ቤት አድርጎታል፣ ማደሪያ አድርጎታል። ሰው ይሄንን የያዘው የራሱ አድርጎት በዛ ቤተ መቅደስ ውስጥ ደግሞ አደረ ነው። በዛ ስጋ ውስጥ በዛ ስጋ አደረ ነው። ስለዚህ ይሄንን ቤት ይሄንን ቤተ መቅደስ ማንሰራች ጥበብ ራሷ። ስለዚህ ፈጣሪ የፈጠረውን ያንን ስጋ የራሱ አድርጎ ተዋህዶ ማለት ነው። ማን ፈጣሪ የሆነው ያ ቃል የእግዚአብሔር ቃል የራሱ አደረገ ያንን ስጋ ነው። ሌላ ታሪክ እኮ የለውም። በጌታ ስም ስለዛ በመጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ እግዚአብሔር ለሥራው የመንገዱ መጀመሪያ አድርጎ ፈጠረኝ ሲል፣ ስለዚህ ስለ ኢንካርኔሽኑ እያወራ ነው። ስለ ስግው ቃል ቃል ስጋ ስለመሆኑ እያወራ ነው። ለሥራው የመንገዱ መጀመሪያ አደረገኝ ብሎ ሲናገር ቀጥታ ስለ ድህነት ስራው እያወራ ነው ማለት ነው። እና ይህንን ነገር እነ ቅዱስ አትናቲዩስ በጣም በስፋት አስረድተውታል። ቃሉ ትክክል ነው፣ ፈጠረኝ ብሎ ይናገራል። ግን እብራይስጡ ደግሞ እንደዚህ አይልም። እግዚአብሔር ምድር ነው ለስራው የመንገዱ መጀመሪያ አደረገኝ ብቻ ነው የሚለው የሚሉም አሉ። እብራይስጡ እንደዚ ይላል። እዛን እንደዛም ብላችሁ ልፈቱ ትችላላችሁ። እንደዛም ተብሎ ቢፈታ ግን የመንገዱ መጀመሪያ አደረገኝ ሲል ቃል ስጋ ከመሆን አንጻር የተነገረ ነገር ነው። አደረገኝ ቢልም ፈጠረኝ ካለም ያው ሥጋው ፍጡር ስለሆነ ከዚ አንጻር የሚታይ ነው። ሰው ከዚህ አንጻር ልንመለከተው ይገባል ነው እና ቃሉ ፈጠረኝ ይላል። አዎ ግን የሚታየው ከዚህ አንጻር ነው። ኤኔሲ በቃናል። ክብርና ምስጋና ይሁን አንድ አምላክ ለሚሆን ለአብሎ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።